የአርሶ አደሩን የምግብ ዋስትና ለማረጋገጥ ሀገራዊና ክልላዊ ግብርና ኢኒሼቲቮችን ከመደበኛ ግብርና ስራዎች ጋር በማቀናጀት የተሰራ መሆኑን የከምባታ ዞን ግብርና መምሪያ ገለጸም የዞኑ ግብርና መምሪያ የተቀናጀ የግብርና ልማት ጥራት ለሀገራዊ ማንሰራራት በሚል መሪ ሀሳብ የ2017 ዓ ም አፈጻጸም ማጠቃለያ ና የ2018 የበጋ ወቅት ስራዎች ንቅናቄ መድረክ በዱራሜ ከተማ ተካሂዷል ዝርዝሩን ዞኑ መንግስት ኮሚኒኬሽን አድርሶናል። ቅድስት ዳንኤል ደግሞ እንደሚከተለው ታቀርበዋለች። በከምባታ ዞን በ2017 በጀት ዓመት በሰብል ልማት በዝርያ ማሻሻልና በወተት ምርት እንዲሁም በዶሮ ልማትና ማር በማምረት የተሻለ አፈጻጸም መመዝገቡን በመድረኩ ላይ የተገኙት የከምባታ ዞን ዋና አስተዳዳሪ አቶ አረጋ ሸቶ ገልጸው ምርታማነቱን አሁን ካለበት ማላቅ እንደሚገባ ገልጸዋል። ምርትና ምርታማነትን ለማሳደግ ከተለመደው አሰራር በመውጣት ያሉንን ጸጋዎች ለይተን ልዩ ዕቅድ አቅደን በህዝባችን ህይወት ላይ ተጨባጭ ለውጥ እንዲመጣ በቅንጅት መረባረብ ይገባናልም ነው ያ ይላሉት 2017 የምርት ዘመን ያለው ፈጸማችን በአብዛኛው በጣም መልካም ስራዎች የተሰሩበት የምርት ዘመን ነው በሁሉም ዘርፎች ማለት ነው በተለይ በሰብል ልማቱ በሁሉም ወረዳዎች እንደ የስነ ምህዳሩ የስንዴ የጤፍ የባቄላ የድንች ሰብሎችን በኩታ ገጠም በክላስተር አርሶ አደሩ የማሳ ዝግጅት በተሟላ መንገድ አዘጋጅቶ የተሟላ ግብአት ተጠቅሞ ከፍተኛ ምርት ለማስጣት አጋዥ የሚሆን ትክክለኛ ወቅት ላይ በባለሙያ ተመክሮ እንዲዘራ አድርገናል። አሁን ማሳ ላይ ይሄ ሰብል ቁመና በተሻለ ደረጃ ላይ ይገኛል ማለት ነው። ዞኑ እንደ ሀገር የሚታወቅበትን የተሻሻለ የወተት ላሞችን በማብዛት የወተት ምርትን በዘመናዊ መንገድ በማሸግ ለገበያ በማቅረብ እየታወቀን መጥተናል ነው ያሉት አቶ አረጋ ሸቱ። ወተት ልማት ዞናችን ይታወቃል። በወተት ልማትም ዙሪያ ማሻሻል ስራዎችን በከፍተኛ ደረጃ እየሰራ ነው ያለው። ከወተት ልማት አኳያ ጥሬ የወተት ምርቶችን ወይም ደግሞ አርሶ አደሩ በለመደው መንገድ ፕሮሴስ እያደረገ ወደ ገበያ የሚያመጣቸውን የወተት ተዋጽኦዎችን ዘመናዊ በሆነ መንገድ ፕሮሴስ ማድረግም የተጀመረበት ዓመት ነው 2017 ዓ ም ስለዚህ ለነዚህ ፋብሪካዎችም በበቂ መጠን ወተት ማቅረብ የሚችል የወተት ላሞች እንዲኖሩ ማድረግ ያስፈልጋል። ሌሎችም አካባቢዎች ላይ ይሄ ዱራሜና አካባቢ ላይ የሚመረተውን ወተት ነው ፕሮሴስ የሚያደርገው። ዳምቦያ ላይ፣ አንገጫ ላይ፣ ደገና ላይ፣ ሽንሽቾና፣ ቃጫ ቢራ፣ ሀደሮ ጦንጦ፣ እነዚህ አካባቢዎችም ላይ የወተት ምርትን በማሳደግ በእነዚህም አካባቢዎች ዘመናዊ የወተት ማቀናበሪያ አነስተኛና መካከለኛ ፋብሪካዎች እየገቡ የወተት ተዋጽኦ መዘናዊ መንገድ ፕሮሰስ እያደረጉ ለተጠቃሚዎች እንዲያቀርቡ የማድረግ ስራዎችን አጠናክረን እንሰራለን ማለት ነው። የዞኑ ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ተሾመ ሂራሞ በዞኑ በግብርናው ዘርፍ አዳዲስ ቴክኖሎጂዎችን በመጠቀም ምርትና ምርታማነትን በማሳደግ የአርሶ አደሩን ሁለንተናዊ ተጠቃሚነት ለማረጋገጥ በተሰሩ ስራዎች ውጤት ተመዝግቧል ብለዋል። በ2017 በጀት ዓመት ባህር ዛፍን በማንሳት ከፍተኛ የኢኮኖሚ ፋይዳ ባላቸው በቡና በፍራፍሬና የሰብል ምርቶችን መተካት ስራ በስፋት መሰራቱን ገልጸዋል። በግብርናው ዘርፍ አዳዲስ ቴክኖሎጂዎችን በመጠቀም እና ዘመናዊ የአሰራር ስርዓትን ተግባራዊ በማድረግ ምርትና ምርታማነትን በማሳደግ የአርሶ አደሩን ሁለንተናዊ ተጠቃሚነት ለማረጋገጥ እየተሰሩ ባሉ ስራዎች በዞናችን ከፍተኛ ውጤት እየተመዘገበ ይገኛል። ባለፈው ዓመት ያለቦታው ቦታው የተተከለውን በህዛፍ በማንሳት ኢኮኖሚካሊ ከፍተኛ ፋይዳ ባላቸው በቡና በፍራፍሬ እንዲሁም በመታይ ሳብሎዎች የመተካት ስራ በከፍተኛ ሁኔታ ተሰርቷል። የአርሶ አደሩን የምግብ ዋስትና ለማረጋገጥ ሀገራዊና ክልላዊ የግብርና ኢኒሼቲቮችን ከመደበኛ ግብርና ስራዎች ጋር በማቀናጀት እየተሰራ ነው ብለዋል። በመድረኩ በ2017 ዓ.ም በግብርና ልማት ስራዎች የላቀ አፈጻጸም ላስመዘገቡ ተቋማትና ሞዴል አርሶ አደሮች የእውቅና የዋንጫና የምስክር ወረቀት ተበርክቶላቸዋል።